ሰላም ጤና ይስጥልኝ። የተወደዳችሁ የሶልዳ ሚዲያ አድማት ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን ዛሬ ጥቅምት 15 2018 ዓ ም የሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በተለያዩ ሁነቶች በፒሾፍቱ የባህር ኃይል የስልጠና ማዕከል የተከበረውን የኢትዮጵያ ሰራዊት ቀን ሙሉ ይዘት ይዘንላችሁ ቀርበናል አብራችን እስከ መጨረሻው ይህንን ግሩም የሆነውን የሀገር መከላከያ ሰራዊት የ118 ዓመታት ገድልና ታሪክ የሚዘክር ዝግጅት የእናንተው ሚዲያ የሆነው ሶለዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። የኢትዮጵያ መከላከያ ሰራዊት በተደራጀ መልኩ የተቋቋመው ልክ የዛሬ 118 ዓመት ገደማ ጥቅምት 15 1900 ዓ. ም ነበር። በዚህም መሰረት 118ኛው የሰራዊት ቀን ዛሬ ጥቅምት 15 2018 ዓመተ ምህረት በቢሾፍቱ ተከብሯል። ቀኑ የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በተለያዩ ሁነቶች በቢሾፍቱ የባህር ኃይል የስልጠና ማዕከል ቅጥር ግቢ ተከብሯል። ክብረ በዓሉ ለኢትዮጵያ አንድነት እና ለዋላዊነት የደም ዋጋ የከፈሉ የኢትዮጵያ ሰማዕታት በአንድ ደቂቃ የህሊና ጸሎት በመዘከር እና የኢትዮጵያ መከላከያ ሰራዊት ህብረ ብሔራዊ መዝሙር በመዘመር ተጀምሯል። በበዓሉ የመክፈቻ ንግግር ያደረጉት የባህር ኃይሉ የስልጠና ማዕከል ኃላፊ ቫይስ አድሚራል ክንዱ ገዙ ባህር ኃይል የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዝግጁ መሆኑን ገልጸዋል። ቫይስ አድሚራል ክንድ ገዙ ኢትዮጵያ ከዛሬ 118 ዓመታት በፊት የተደራጀ ሰራዊት እንደ ተቋም ብታስቀምጥም ከዛ በፊት ግን ከየአካባቢውና ክፍለ ሀገሩ እንዲሁም በተማከለ መንግስት አመራሮች በሚደረጉ ጥሪዎች የኢትዮጵያ ሕዝብ ኢትዮጵያን ለመጠበቅ በአንድነት ተሰባስቦ ይዘምትና የሀገር እንደዋላዊነት ይጠብቅ እንደነበር አውስተዋል። በወቅቱ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ኢትዮጵያ ከ1948 ዓ ም ጀምሮ የባህር ኃይል እንደነበራት ገልጸው ባለፉት 30 ዓመታት ግን ኢትዮጵያ ከቀይ ባህር በግፍ እንድትርቅ መደረጉን አብራርተዋል። የለውጡ መንግስት ከመጣ በኋላ ግን የባህር ኃይሉን መልሶ ለማቋቋም በስልጠናና በሎጂስቲክ በሰራው ጠንካራ ስራ የባህር ኃይሉ የኢትዮጵያን ብሔራዊ ጥቅም ማስከበር በሚችልበት ቁመና ላይ ይገኛል ብለዋል። ቫይስ አድሚራል ክንድገዙ የባህር በር ጉዳይ ህጋዊ፣ ታሪካዊን ከመሆኑ ባሻገር የህልውና ጉዳይ መሆን ጀምረዋልና በቀጠናው ያላቸው አካላት መሳሳቡ ለቀጠናው መጥፎ ጠባሳ ይዘው በመምጣት ትርምስ ስለሚፈጥር በሰላማዊ መንገድ ተነጋግረን የጋራ የሚሆንበት እድል ለመፍጠር ዝግጁ እንድትሆኑም ሲሉ አሳስበዋል። 118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል ሲከበር የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ መልእክታቸውን አስተላልፈዋል። የኢትዮጵያ ጥንካሬ ከሚዋደቁላት ጀግኖች የመነጨና ተለይቶም የማይታይ እንዲሁም ውድ ሰራዊታችን አባላት ጸንተው እስካሉ ድረስ ለሉዓላዊነታችን፣ አንድነታችንና ክብራችን እንደማይናወጥ የሚያስገነዝበን ነው ያሉት ክብርት ሚኒስትሯ ሁልጊዜም አንድ ህዝብ ማንነቱን በክብር የሚያስታውስባቸው ቀናቶች አሉ። የዛሬው ቀንም ከነዚህ መገለጫዎች መካከል አንዱ ነው ብለዋል። ኢንጂነር አይሻ መሐመድ ይህ ቀን የጀግናው የኢትዮጵያ መከላከያ ሰራዊታችን ክብርና ታላቅነት ይበልጥ ከፍ የምናደርግበት፣ ውድ የሰራዊታችን አባላት ለሀገራቸው ለከፈሉት ክቡር መስዋዕትነት ያለንን ጥልቅ ምስጋና የምንገልጽበትና ለሀገራችን ጋሻ ሆነው በመቆም ላበረከቱት ጽኑ አገልግሎታቸው በፍጹም ቁርጠኝነት በሁሉም ፈተናና ድል ከጎናቸው ለመቆም ያለንን ዘላቂ ጥናት የምናረጋግጥበትና ያለንን የማይናወጥ የቁርጠኝነት ቃል ኪዳንንም የምናድስበት ቀን ነው ሲሉ ሚኒስቴሯ ገልጸዋል። የመከላከያ ሰራዊታችን በየትውልዱ የነፃነታችን የልብ ትርታና የጋራ አጣፈንታችን ጽኑ ጠባቂም ሆኖ መኖሩን በታሪክ ደጋግሞ አስመስክሯል። በአጠቃላይ ኢትዮጵያ የጸናችው ጋሻዎቿ ፈጽሞ ስላልተሸነፉና ስላልደከሙ ነው። እንደሚታወቀው ኢትዮጵያ ለዘመናት በውስጥ ግጭቶች፣ በውጭ ወራሪዎች እንዲሁም በፖለቲካዊ ፈተናዎች ተግዳሮቶች ገጥመዋታል። ነገር ግን እንደ ሉዓላዊ ሀገር በአስደናቂ ሁኔታ ጸንታ የቆመችው በውድ የመከላከያ ሰራዊቷን ጽናትን ጀግንነትና ጀግንነት መሆኑን ኢንጂነር አይሻ አስገንዝቧል። ኢትዮጵያ ታሪካዊ ጠላቶቿ መቼም የሚተኙላት ሀገር አይደለችም። የተትረፈረፈ የተፈጥሮ ጸጋ፣ ለመሬትና የውሃ ሀብት፣ ታሪካዊ ቅርሶችና ሌሎችም ጸጋዎቿ ሁሉ ኢትዮጵያ ሁሌም እድልና ተስፋ የሰፈነባት ሀገር ሆና እንድትኖር ቢያደርጋትም ጠላቶቿ ምንጊዜም ከዚህ ጸጋዋ እንዳትጠቀም ሊያሳንሷት የማይፈነቅሉ ድንጋይ የለም። ዛሬም ይህ በገሃድ የሚታይ እውነታ ነው በማለትም ኢንጂነር አይሻ ገልጸዋል። ከዚህ ጎን ለጎን እየተተገበረ ባለው ሪፎርማችንም የመከላከያ ሰራዊታችንን ወደ ዘመናዊ ሙያዊ ተቋምነት በመቀየር የታላቋን ሀገራችንን ጥንካሬና ክብር የሚያንጸባርቅ ተቋም ለማድረግ ችለናል ያሉት ኢንጂነር አይሻ መሐመድ የመከላከያ መሰረተ ልማታችንን በማጎልበት እና የሰራዊታችንን ክህሎት ዝግጁነትና የመቋቋም አቅም በማዳበርም ብዙ ርቀት ተጉዘናል ብለዋል። ዛሬም 118ኛውን የሰራዊት ቀን ስናከብር ለሀገራችን ዘብ ለቆሙት የሰራዊታችን አባላት ያለንን ልባዊ ቃል

በማደስ ነው። ሁሌም መስዋዕትነታቸውን በማክበር ተልዕኳቸውን በመደገፍ እንደ አንድ ህዝብ አንድነት ቆመን እንነሳ በማለት ጥሪን ማስተላለፍ ፈልጋለሁ ሲሉ ኢንጂነር አይሻ መሐመድ መልዕክታቸውን አስተላልፈዋል። በክብረ በዓሉ ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገራችን የተፈጥሮ ሀብቷን እንዳትጠቀም በውስጣዊ ግጭት እንድታተኩርና ለዘመናት በድህነትና ኋላ ቀርነት እንድትቆይ የሚፈልጉ ታሪካዊ ጠላቶቻችን ሴራ በጀ ጀግናው ሰራዊታችን ጀግንነት በመላው ህዝባችን ድጋፍና በመሪዎቻችን በስ አመራር ሰጭነት በመበጣጠስ ወደ ሰላምና ልማት እየተሸጋገር እንገኛለን ብለዋል። የተፈጥሮ ሀብታችንን ተጠቅመ እንዳንበለጽግ የሚሰሩ ታሪካዊ ጠላቶችንና የባዕዳና ቤት ባይ ኃይሎችን እኩይ ሴራ በማክሸፍ የልማት የሰላምና የመንሰራራት መንገዳችንን ጀምረናል ሲሉም ገልጸዋል። ፊልድ ማርሻል ብርሃኑ ጁላ በዓሉ ኢትዮጵያን ለማፍረስ የሞከሩ ኃይሎች ፈርሰው የሀገርና የተቋማችን ሁለንተናዊ አቅም እየጨመረ በመጣበት ወቅት የምናከብረው መሆኑም ለየት ያደርገዋል ነው ያሉት። ኢትዮጵያ ነፃነቷና ሉዓላዊነቷ ከትውልድ ወደ ትውልድ እንዲሸጋገር ብዙ መስዋዕትነት ከፍላ ዛሬ የደረሰች መሆኗን የገለጹት ፊልድ ማርሻል ብርሃኑ ጁላ የዚህ ትውልድም ጥያቄ የሆኑትን የሰላምና የልማት እንዲሁም የባህር በር ተጠቃሚነትን በማረጋገጥ ያሳካል ብለዋል። ላለፉት ሰላሳ ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነቅተናል ያሉት ፊልድ ማርሻሉ የሀገራችን የሕልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን ሲሉም በእርግጠኝነት አጽንዖት ሰጥተዋል። ፊልድ ማርሻል ብርሃኑ ጁላ እኛም ልጆቻችንም እኩልነት መስሎን በፕሮፓጋንዳ ተሳስተን ኢትዮጵያን የባህር በር እንድታጣ አድርገን ሊሆን ይችላል። ነገር ግን ያኔ ባህር በር ያሳጣን ዋና ጠንሳሽ የሆነው የውስጥ ጠላት አሁን ነቅተን የባህር በር ባለቤት በምናደርገው ጉዞ እንቅፋት ለመፍጠር እየሰራ ይገኛል ሲሉም ገልጸዋል። ኢትዮጵያ በባሌም በቦሌም የባህር በር ባለቤትነቷን ታረጋግጣለች። ሁሉም ኢትዮጵያዊ ለባህር በር መዘጋጀት አለበት ሲሉም ጠንከር ያለ መልእክታቸውን አስተላልፈዋል። ፊልድ ማርሻል ብርሃኑ ጁላ፣ ለዚህም ለመላው የመከላከያ ሰራዊት አመራሮች እና አባላት ኢትዮጵያ እንደምታመሰግናቸውም አስታውቀዋል። በዚህ ትውልድም የሚያሴሩብን ታሪካዊ ጠላቶቻችን ባንዳዎች ሀገራቸውን ለማዳከም ቢሞክሩም በጀግናው ሰራዊታችንና በህዝቡ ድጋፍ ሀገራችን ወደ ተሻለ ሰላምና እድገት እያመራች እንደምትገኝም ተናግረዋል። ኢትዮጵያ በርካታ ውስብስብ ችግሮችን አልፋ በጀግኖች አርበኞች መስዋዕትነት ከትውልድ ወደ ትውልድ ነጻነቷና ላላዊነቷ እንደተከበረ የተሸጋገረች ሀገር ናት ሲሉም ገልጿል ፊልድ ማርሻል ብርሃኑ ጁላ። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሶስት ነገር ያስፈልጋታል፣ ሰላም፣ ልማትና የባህር በር ሲሉም አጽንኦት ሰጥተዋል። የሀገር መከላከያ ሰራዊታችንን በማጠናከር ሰላማችንና የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ብለዋል ፊልድ ማርሻል። አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። በቦሌም ሆነ በባሌ የምድር የምድር የአየር የሳይበር የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለሕዝባችን ማረጋገጥ እንፈልጋለን። 119ኛ በዓል የሰላም የልማት አመት ሆኖ እንዲከበር በ2018 እኛ የሰራዊት አባላት ከሁል ጊዜው እስካሁን ከሰራነው በላቀ ደረጃ ውስጣችንን ማጽዳት፣ ሰላም ማረጋገጥ፣ ለልማት ምቹ ሁኔታ መፍጠር፣ ለባህር በር መዘጋጀት ይኖርብናል። አመሰግናለሁ። በዝግጁት ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስቴር ክብርት ኢንጂነር አይሻ መሀመድን ጨምሮ ከፍተኛ የሰራዊቱ አመራሮች፣ የቀድሞ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ሳሞራ ይኑስ፣ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት አምባሳደርና ወታደራዊ አታሼዎች፣ የቀድሞ የኢትዮጵያ ሰራዊት አመራሮች፣ የጀግኖች አባት አርበኞች ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ አባገዳዎችና ሀደ ስንቄዎች፣ የመከላከያ የክብር አባላት፣ በቢሸፍቱ ከተማ አመራሮች ሀገርና የሀገር ሽማግሌዎችን እንዲሁም የከተማዋ ነዋሪዎች ተገኝተዋል። በመድረኩ የኢትዮጵያ ብሔር ብሔረሰቦች ዘፈንና ጭፈራ የቀረበ ሲሆን በመከላከያ ሰራዊት የክነጥበብ ቡድን አባላትም ኢትዮጵያዊነትን የሚያንጸባርቁ በአረንጓዴ ቢጫ ቀዩ ባንዲራ ስር ቃል ኪዳን ገብተው የሚዋደቁ ጀግኖችን የሚያወድሱ ቀይ ባህር የኢትዮጵያ ርስት ነው ብለው አጽንኦት የሚያረጋግጡ ህዳሴን አሳክተናል፣ ወደብ ይቀረናል፣ ቀይ ባህር ይቀረናል በማለት የሚያቀነቅኑ እጅግ ቁጭት እና ተስፋ ግጥም ያዘሉ ሙዚቃዎችን አቅርበዋል። የኢትዮጵያ አየር ኃይል ሄሊኮፕተር የእንኳን አደረሳችሁ መልእክት ያዘለ ፍላየር በመበተን መልካም ምኞቷንም አስተላልፋለች። ኢትዮጵያውያን መከላከያ ሰራዊት ለዘመናት እስከ የትናንትናው የወያኔና ሻዕቢያ ጦርነት ጭምር የከፈሉት ዋጋ የሚያወሳ እጅግ ግሩም መነባንብም በመርሃ ግብሩ ቀርቧል። የመከላከያ ሰራዊት ስነ ልቦና ግንባታ ማዕከል ያዘጋጀው በኢትዮጵያ ልክ የተሰኘ ዶክሜንተሪ ፊልምን በክብረ በዓሉ ቀርቧል። የብርጋዴል ጀነራል ተሾመ ተሰማ የኔ ቤት ቀይ ባህር ነው በሚራሳቸውን በቀይ ባህር የሰውበት ትንቢታዊ ንግግር ሊፈጸም መቃረቡን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ መከላከያ ሰራዊት ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ባህር በር ያደረጓቸው ታሪካዊ ንግግሮች፣ እንዲሁም በቀይ ባህር ላይ በደርግ ዘመነ መንግስት የቀድሞ የባህር ኃይል አባላት የነበሩት አካላት ምስክርነትና ቁጭት ያዘለ ታሪካዊ ንግግር በዶክሜንታሪ ፊልሙ ታይቷል። ተደርጓል። በመጨረሻም በ116ኛውና 117ኛው ክብረ በዓል ላይ የመከላከያ የክብረ አባል ለሆኑት 28 ሲቪል ኢትዮጵያውያን ጀግኖች የምስጋና ሰርቲፊኬት የተሰጠ ሲሆን አሁንም በ118ኛው ከኢትዮጵያ መከላከያ ሰራዊት ጎን በመቆም የሕይወትና የጊዜ ዋጋ እየከፈሉ የሚገኙ ስድስት ሲቪል ኢትዮጵያውያን የመከላከያ የክብረ አባል ተደርገው በክብር መከላከያን ተቀላቅለዋል እነዚህ ስድስት ኢትዮጵያውያን አንደኛ አህመድ ሀቢብ መሐመድ፣ ሁለተኛ አንተነህ አብርሃም፣ ሶስተኛ አሸናፊ ለሜሳ፣ አራተኛ መምህር ሙክታር ኦስማን ሙክታሮቪች፣ አምስተኛ ስንታየሁ ደምሴ፣ ስድስተኛ ቴዎድሮስ አያሌው ናቸው። በዚህ ኢፍታዊ አለም ፍትህ ከሌሎች መጠበቅ ሞኝነት ነው። ታላቁ የኢትዮጵያ ህዳሴ ግድብ በስኬት የተጠናቀቀው በህብረትና በአንድነት በመቆም ነው። የቀይ ባህርና ወደብ ጉዳይም የሚሳካው ሌሎች አለ ማት ፍትህ እንዲሰጡን ቁጭ ብለን በመጠበቅ ሳይሆን በጋራ በህብረትና በአንድነት ቆመን መሆኑን ከአባይ መማር እንችላለን። ውድ የኢትዮጵያ የመከላከያ ሰራዊት አባላት ደማችሁንና አጥንታችሁን ከስከሳችሁ ይህችን ታላቅ ሀገር ኢትዮጵያን አስረክባችሁናል። እኛም ዛሬም ነገም ከጎናችሁ ቆመን ድጋፋችንን ለመስጠት እንደወትሮው ዝግጁ ነን። ስለከፈላችሁልን ዋጋ እናመሰግናለን። ዛሬ አባይን ባዳና ባንዳ አይኑ እያየ አሳክተናል። ነገም ቀጣዩ የልደት በዓላችንን ስናከብር በኢትዮጵያውያን ርስት ቀይ ባህር እንዲሆን በኢትዮጵያ ሕዝብ ስም ታላቅ ተስፋ ሰንቀን መልካም ምኞታችንን እንመኛለን። ሶሌዳ ሚዲያ ጥቅምት 15 2018 ዓ.ም ከቢሾፍቱ ደብረ ዘይት የባህር ኃይል በሰልጠኛ ማዕከል።